ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ታዳጊዎች ላይ ያልተሰራ እግር ኳስ የትም ሊያደርሰን እንደማይችል በብሔራዊ ቡድናችን እንዲሁም ደግሞ በሀገራችን ውስጥ እየተወዳደሩ በሚገኙ ክለቦች፣ በብሔራዊ ሊግም እንዲሁም ደግሞ በፕሪሚየር ሊግ እየተጫወቱ በሚገኙ ክለቦች እየተመለከትን እንገኛለን ማለት ነው። ይህም እዚህ ማሳያ ደግሞ ክለቦቻችን በአፍሪካ ሻምፒዮንስ ሊግ እንዲሁም ደግሞ በኮንፌዴሬሽን ካፕ ጨዋታ ከሌሎች ሀገር ክለቦች ጋር በሚያደርጉበት ሰዓት ከመሳተፍ በዘለለ የተሻለ ውጤት ማስመዝገብ አቅጧቸው ብዙ ጎል ተቆጥሮባቸው ወደ ሀገራችን ሲመለሱም እንመለከታለን ከዛም አልፎ ተርፎ ብሔራዊ ቡድናችን ዋናው ብሔራዊ ቡድናችንም እንዲሁም ታዳጊዎቹም እንዲሁም ደግሞ ሴቶቹም ማለት ይቻላል አይደለም፣ በዓለም አቀፍ እግር ኳስ ተወዳዳሪ ለመሆን በአፍሪካ እግር ኳስ እንኳን ከመሳተፍ በዘለለ ተወዳዳሪ መሆን የማይችሉበት ላይ ሁኔታ እየተመለከትን እንገኛለን ማለት ነው። የዚህ ደግሞ ማሳያው ምንድን ነው? ክፍተቱ ምንድን ነው? የሚለውን ደግሞ ስንመለከት በተለይም ታዳጊዎች ላይ ወንዶች ላይ ሆነ ሴቶች ላይ እየተሰራ ያለው ስራ እጅግ በጣም የወረደ መሆኑን እየተመለከትን እንገኛለን ማለት ነው። እንግዲህ ዓለም ላይ አሁን እግር ኳስን ስንመለከት ከእግር ኳስነት አልፎ የዓለም መዝናኛ እንዲሁም ደግሞ የገቢ ምንጭ የሆነበትን ሁኔታ እንመለከታለን ማለት ነው። ወደ ሀገራችን ግን ስንመለስ እግር ኳሳችን አደለም የገቢ ምንጭ መዛልክ የገቢ ምንጭ ሊሆን ቀርቶ ሊያዝናናን ቀርቶ ከመወዳደር እና ውድድሩ ላይ ከማሞቅ በስተቀር ሌላ ለወጪ ከመዳረግ በስተቀር ሌላ ጠብ የሚል ነገር እያስመለከትን አለመሆኑን እያየን እንገኛለን ማለት ነው እንግዲህ ይህም ደግሞ የሆነበትን ምክንያት ሁኔታ ስንመለከት በተለይም በመዲናችን አዲስ አበባ ቅዳሜና እሑድ በየጎዳናዎች ስንመለከት በርካታ ወጣቶች ከመኪና ጋር እየተጋፉ ኳስ ሲያንከባልሉ እንመለከታለን። ይህ ደግሞ የሆነበት ምክንያት ደግሞ የስፖርት ማዘውተሪያ ቦታዎች አለመኖራቸው አንደኛው ማሳያ ነው። ለሚመለከተው አካሎችም ለስፖርቱ ለእግር ኳሱ እየሰጡት ያለው ትኩረት እጅግ በጣም እየወረደ መሆኑንም የሚያመላክት መሆኑን እንመለከታለን ማለት ነው። ከዛም አልፎ ተርፎ ዓለም ላይ አሁን የምናያቸው በርካታ ተጽዕኖ ፈጣሪ ተጫዋቾች ምንላቸው፣ አብዛኞቹ ማለት ነው ከአካዳሚ የተገኙ ተጫዋቾች ናቸው ማለት ነው። እኛ አገር ግን እንደዚህ አይነት አካዳሚዎች ወይም ደግሞ ወጣቶችን የሚያፈሩ ፕሮጀክቶች በታሰበው እና በታቀደው ልክ አሉ ለማለት የሚከብድበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ የኢትዮጵያ እግር ኳስ ሁለት ቡድኖችን አቋቁማል። ያ ማለት ምንድን ነው? ከ17 ዓመት በታች እንዲሁም ደግሞ ከ20 ዓመት በታች ማለት ነው። ሌላው እስከ 15 ዓመት በታች እንዲሁም ከ10 ዓመት በታች፣ ሌሎቹስ የታዳጊ ውድድሮች የሚለው እሱ ላይም ትኩረት ተሰጥቶ ሊሰራ ይገባል። እንደዚህ ካልሆነ እግር ኳሳችን አይደለም ወደፊት ሊያድግ ቀርቶ ከወጪና ከኪሳራ የዘለለ ምንም ሌላ ትርፍ የማያመጣበትን ሁኔታ የማንመለከትበትን አጋጣሚ እየተመለከትን እንገኛለን ማለት ነው። ሌላው እንግዲህ ከሱ ጋር ሊነሳ የሚችለው በተለይም ሀገራችንን የእግር ኳስ አሰልጣኞች፣ ዳኞችን እንዲሁም ደግሞ ሌሎችንም አካላት ስንመለከት ማለት ይቻላል በየጊዜው ራሳቸውን እያሻሻሉ በየስልጠናው ዓለም ከደረሰበት እግር ኳስ ለመሄድ ከጊዜው ጋር ለመራመድ ማለት ይቻላል ስልጠናዎችን እየወሰዱ ራሳቸውን እያሻሻሉ ከመሄድም አንፃር ከፍተኛውን ክፍተት መኖሩም በተለይም ተተኪዎችን እንዳናፈራም እንቅፋት የሆነበትን ሁኔታ እንመለከታለን ማለት ነው። እንግዲህ ሌላው ደግሞ ከእሱ ጋር የምናነሳው በተለይም ደግሞ ሌላው ስፖርቱ የሚመራበት መንገድም አግባብ ያልሆነ ወይም ደግሞ ከ ፖለቲካ የጸዳ አለመሆኑም በራሱ የራሱ የሆነ ችግር እንዲኖረው ያደረገበትን ሁኔታ እንመለከታለን ማለት ነው። ሌላው አቅሙና ችሎታው አለን የሚሉ የስፖርት ባለሙያዎች እንዲሁም አሰልጣኞች ሌሎችም ሆኑ ታች ወርደው የሚሰሩበት ሁኔታ አለመፈጠሩም እግር ኳሳችን እንዲወርድና ከጊዜ ወደ ጊዜ እንዲያሽቆለቁል ያደረገበትን ሁኔታ እየተመለከትን እንገኛለን ማለት ነው። ሌላው እንግዲህ በተለይም ተተኪዎችን ከማፍራት አንጻርም በየክፍለ ሀገሩ የእግር ኳሱ ፍቅር፣ ችሎታና አቅም ያላቸው በርካታ ታዳጊዎችና ወጣቶች አሉ። እነሱ ላይም ትኩረት አድርጎ ከመስራት አንጻር ከፍተኛ የሆነ ክፍተት መኖሩም እግር ኳሳችን በታሰቡና በታቀደው ልክ ወደፊት እንዳይራመድ እንቅፋት የሆነበትን ሁኔታ መመልከት እንችላለን ማለት ነው። ሌላው እንግዲህ በዋነኝነት በሀገራችን ያሉ በርካታ የስፖርቱ ፍቅርና ችሎታ ያላቸው ወጣቶች በለጋ እድሜያቸው ላል አስፈላጊ ሱስ እየተጋለጡ ያሉበትን ሁኔታ እንመለከታለን። ይህ ደግሞ ለምን ሆነ የሚለውን ደግሞ ስንመለከት እንደተባለው የስፖርት ማዘውተሪያ በስፖርቱ ጊዜያቸውን የሚያሳልፉበት ዘና የሚሉበት ቦታ ባለመኖሩና ትኩረት አድርጎ ትኩረት ሰጥቶ የሚሰራ አካል ባለመኖሩ ምክንያት አብዛኛው ወጣት ማለት ይቻላል በሱስ እየተጠመደበትን ሁኔታ መመልከት እንችላለን ማለት ነው እንግዲህ ብሔራዊ ቡድናችን እንዲሁም ደግሞ በሀገራችን ውስጥ እየሳተፉ የሚገኙ ከታችም ከላይም ያሉ ክለቦች የተሻለ ውጤት እንዲያስመዘግቡ እና እግር ኳሳችን ከእግር ኳሱ አልፎ እግር ኳስ እንዲሆን ታዳጊዎች ላይ በትኩረት መስራት እንዳለብን ሁላችንም መገንዘብ አለብን። ማለት ነው እንግዲህ በተለይም የሀገራችን እግር ኳስ ለማሳደግ እና ጥሩ ቦታ እንዲደርስ ለማድረግ ኢቢሲ ብቻ ወይም ደግሞ ሌላው ሚዲያ ብቻ አይደለም መስራት ያለበት ሁሉም የውጭን የውጭ ሀገር እግር ኳስን ሁሌም ከማውራት እና እንዲሁም ደግሞ ከመተንተን ትንታኔ ከመስጠት ሪፖርት ከማቅረብ ዞር ብሎ የሀገራችን እግር ኳስም ወደፊት እንዲራመድ ከማድረግ አንጻር ዞር ብለን እግር ኳሳችንን መመልከትና ማየት አለብን ማለት ነው እንግዲህ። ሰሞኑን ማለት ይቻላል እንግዲህ የካፍ ኢንስትራክተር አብርሃም መብራቱ ከኢቢሲ ጋር በነበራቸው ቆይታ ማለት ነው ታዳጊዎች ላይ በትኩረት ባለመሰራቱ እግር ኳሳችን በሚፈልገው ልክ ማደግ አልቻለም ሲሉም ባለፈው እንግዲህ አስተያየታቸውን መስጠት የቻሉበትን ሁኔታ መመልከት ችለናል። ማለት ነው የአፍሪካ እንግዲህ የአፍሪካ አሁን የደረሰችበት እግር ኳስ እንኳ ለመድረስ እጅግ በጣም ብዙ ስራዎችን መስራት እንዳለብን መገንዘብ ያስፈልጋል ማለት ነው። እንግዲህ አብራ መብራቱ ችግሩን ለመቅረፍ ከቅርብ ጊዜ ወዲህ የዲ ላይሰንስ ስልጠና መስጠት መጀመራቸውንም መግለጽ ችለዋል ማለት ነው። እንግዲህ ባለሙያዎች ታዳጊዎች ላይ ሳይሰራ ውጤት መጠበቅ የዋህነት ነው ሲሉም እንግዲህ ኢንስትራክተር አብራም መብራቱ ገልጸዋል ማለት ነው እንግዲህ። ታዳጊዎች ላይ መስራት የሚጠብቅባትን ያክል ባለመስራቷም አሉታዊ ተጽዕኖ ማሳደሩንም ኢንስትራክተሩ መግለጽ ችለዋል ማለት ነው እንግዲህ የሀገራችን እግር ኳስ በሚፈልገው ልክ እንዲያድግና እግር ኳሱ የደረሰበት ደረጃ እንዲደርስ ታዳጊዎች ላይ ትኩረት ተደርጎ መሰራት አለበት ማለት ነው። እንግዲህ የአፍሪካ እግር ኳስ ሲጠነሰስ ጠነሳስ ከነበሩት ሀገሮች መካከል አንደኛ የነበረችው ሀገራችን ልክ እግር ኳስ እንደማታቅ ሁሉ እግር ኳሷ ወደ ታች እያሽቆለቆለ ያለበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ ይህን ችግር ለመቅረፍ አዳጊዎች ላይ በትኩረት ሊሰራ ይገባል። አሰልጣኞቻችንም ቢሆን ራሳቸውን ከቀን ወደ ቀን እያሻሻሩና ና በስልጠና አቅማቸውን እያሳደጉ እግር ኳሳቸው ላይ የራሳቸውን አሻራ ሊያሳርፉ ይገባል ማለት ነው።